ሰላም ጤና ይስጥልን፣ እየተከበራችሁ ተመልካቾቻችን እንደምናርፍዳችኋል። ለእለቱ የተመራረጡ ወንጀል ነክና ፖሊሳዊ ዘገባዎቻችንን ይዘንላችሁ ቀርበናል፤ እንድትከታተሉን በአክብሮት እጋብዛለሁ። ከዘገባዎቹ ጋር አየ ብዙ አሙየ ነኝ። ሀገርን በታማኝነትና በቅንነት በማገልገል ሰላሟ እየተረጋገጠችን እንድትሆን በሚደረገው ርብርብ ላይ ለምታደርጉት ተግባር ኩራትና ክብር ይገባችኋል ሲሉ የኢፌድሪ ፕሬዚዳንት ታዬ አጽቀ ሥላሴ ገለጹ። ዝርዝሩን ማክቤልጦ ማይ እንደሚከተል የኢትዮጵያ ፖሊስ ዩኒቨርሲቲ ተቋሙን በሰለጠነ ሰውያን ለማጠናከር በያዘው እቅድ መሰረት በተለያዩ የትምህርት መስኮች ያስተማራቸውን ባስመረቀበት ወቅት በክብር እንግድነት የተገኙት የኢፌዴሪ ፕሬዝዳንት ታዬ አጽቀሥላሴ ባስተላለፉት መልእክት እየተሰጠላለው የፖሊስ አገልግሎት ክብር እንደሚገባ ገልጸዋል። የሙያችሁና የህይወታችሁ የመጀመሪያ ምዕራፍ ሲሆን አገራችሁን በብቃት፣ በታማኝነት፣ በልበሙሉነት ለማገልገል የተዘጋጃችሁበት እንዲሁም ነገን በተስፋ ብርሃን የምታዩበት ጸዳል በመሆኑ ልትኮሩና ትልቅ ቦታም ልትሰጡት ይገባል። የዜጎችን ሰላምና ደህንነት ማረጋገጥና የህግ የበላይነትን ማስከበር ለአንድ ሀገር ሰላም መስፈን ለጸጥታ መዋቅሩ ብቻ የተሰጠ ባለመሆኑ የህዝቦች ተሳትፎና ትብብር እንደሚጠይቅም ጠቅሰዋል። የህግ የበላይነትን ማስከበር፣ ወንጀል መከላከልና ለሰብአዊና ዲሞክራሲያዊ መብቶች ማስጠበቅ የመንግስት ቁልፍ ተግባር ቢሆንም ሰላም የሰው ልጆች ሁሉ ቀዳሚና የማይተካ በረከትና ጸጋ በመሆኑ የመላው ህዝባችን ትጉህ ተሳትፎና ንቁ ትብብርን ይጠይቃል። አጉራጠን የፖለቲካ ነውጥ መንገድን የመረጡትን ደግሞ የህዝባችንን ደህንነት ማረጋገጥ፣ ህግን ማስከበርና የዜጎች በህይወት የመኖር መብትን ማስጠበቅ አግራዊና መንግስታዊ ናፍነት በመሆኑ የአገራችን የጸጥታ ኃይሎች የአገራችን የፖሊስ ሰራዊት ኃይሎች በእውቀታችሁ በላባችሁና በመስዋዕትነታችሁ በኢትዮጵያ ላይ የተቃጣ የጥፋት ጎዳናን ሁሉ እንደምታመክኑ እምነቴ የጸና ነው። ጠንካራ የፖሊስ ኃይል እንደ ሀገር መገንባቱን የኢትዮጵያ ፌዴራል ፖሊስ ኮሚሽነር ጄኔራል ደመላሽ ገብረ ሚካኤል ተናግረዋል። አሁን ካለ የቴክኖሎጂ እድገት የወንጀሉ ውስብስብነት፣ ቀጠናዊ የጸረ ሰላም ኃይሎች እንቅስቃሴና የሀገራችንን ኢኮኖሚያዊ እድገት ጋር ተያይዞ የፖሊስ ተልእኳችን ባደገ መልኩ የሚሰፋ በመሆኑ የሰራዊታችንን እውቀት ክህሎትና ፖሊሳዊ ስብዕና በመገንባት ስራን አጠናክረን የምንቀጥል ይሆናል። እያደገ ያለ በህዝብና በመንግስት እምነት የተጣለበት እና በዓለም አቀፍ ደረጃ የተከበረ ተቋም ውስጥ ማገልገል ትልቅ ክብር በመሆኑ ነው። የኢትዮጵያ ፌዴራል ፖሊስ በሪፎርም ዘመኑን የዋጀ የቴክኖሎጂ አቅም በመታጠቅ ወንጀልን የመከላከል አቅሙን ከፍ በማድረግ የህዝቡን ሰላምና ደህንነት እያስጠበቀ እንደሚገኝ አውስተው በቀጣይም የሀገራችን ሰላምና ደህንነት ለመጠበቅ የሰራዊቱን ተነሳሽነት የላቀ እንደሆነም ገልጸዋል። የኢትዮጵያ ፌዴራል ፖሊስ አሁን ላይ መንግስት በሰጠው ከፍተኛ ትኩረትና ባደረገው የጸጥታ ተቋማት ሪፎርም በሁሉም መስክ የማድረግ አቅሙ ያደገና ዘመኑን የዋጀ አቅም ያለው ተቋም መፍጠር ተችሏል። የኢትዮጵያ ፖሊስ ዩኒቨርሲቲም የሀገራችን የፖሊስ ሙያ ዘርፍ ወደ ላቀ ደረጃ ከፍ በማድረግ የፖሊስ ትምህርትና ስልጠና እንዲሻሻል መደረጉ ብቁ የፖሊስ አመራርና አባላትን በማፍራት ኃላፊነቱን እየተወጣ እንደሚገኝም የኢትዮጵያ ፖሊስ ዩኒቨርሲቲ ፕሬዚዳንት ምክትል ኮሚሽነር ጀነራል መስፍን አበበ ተናግረዋል። የኢትዮጵያ ፖሊስ ዩኒቨርሲቲ የፌዴራል ፖሊስና የክልል ፖሊስ ተቋማት በመንግስትና ህዝብ የተጣለባቸውን አደራ በብቃት ለመወጣት እንዲችሉ ዘመኑ የሚፈልገውን የፖሊስ ክህሎትና እውቀት እንዲሁም ለህገ መንግስቱ መከበር በጽናት የሚታገልና ዲሞክራሲያዊና ሰብአዊ መብትን አክብሮ የሚያስከብር ከዘመኑ ጋር አብሮ የዘመነ የፖሊስ አባላትን፣ አመራሮችና እንዲሁም ሙያተኞችን በአጭርና በረጃዥም የትምህርትና ስልጠና ፕሮግራሞች በመስጠት ተቋማዊ ተልእኮውን እያከናወነ ይገኛል። ሰባተኛው ሀገር አቀፍ የፖሊስ ጥናት ሲምፖዚየም ችግር ፈቺ ምርምሮች የቀረቡበትና የተሻሉ ልምዶች የተገኙበት መሆኑ ተገለጸ። ብርቱካን አስናቀ ተጨማሪ ዝርዝር አላት። በኢትዮጵያ ፖሊስ ዩኒቨርሲቲ አዘጋጅነት የተካሄደው ሰባተኛው ሀገር አቀፍ የፖሊስ ጥናትና ሲምፖዚየም ላይ የቀረቡ ጥናትና ምርምሮች በተቋሙ ወጣት ተመራማሪዎች የተጠኑና ችግር ፈቺ መሆናቸው ተነግሯል። መካከለኛ እድሜ ላይ ባሉ ተመራማሪዎች የተሰሩና በቁም ነገር አክቹዋል ችግሮችን በደንብ የዳሰሱ የፈርስት ሀንድ መረጃዎች የበዙባቸው ዳታ በትክክል ተሰብስቦ፣ ዳታ በትክክል ሳይንቲፊክ በሆነ መንገድ አናላይዝ ተደርጎ ለመስራት የተሞከረባቸው ጥናቶች ናቸው። ቀደም ሲል የተከናወኑ ጥራታቸው ከፍ ያለ ጥናትና ምርምሮችን ሰንዶ ማስቀመጡ አንድም ለተጨማሪ ጥናትና ምርምር እንደ መነሻ የሚያገለግሉ ሲሆን፣ በሌላ በኩል ደግሞ የተገኙ ውጤቶችን ወደ ተግባር ለመለወጥ ይረዳል ተብሏል። የተለያየ ፕራክቲካሊ እየሰሩ ባሉ በተለያየ ተቋም ውስጥ ባሉ ተመራማሪዎች የተሰሩ ናቸው። ስለዚህ አንደኛው እና ዋነኛው ለተማሪዎቻችን ከዚህ መነሻ በማድረግ እውቀታቸውን እንዲያዳብሩ ትልቅ ግባት አለው። ሁለተኛ ተቋሙ ደግሞ አሁን የጀመረውን የኢኖቬሽንና እና ቴክኖሎጂ ስትራቴጂ በማቀላጠፍ ረገድ ወደ ተግባር እንዲገቡ በማድረግ ስራዎችን እያዘመነ በመሄድ ቀልጣፋ የፖሊስ ዲጂታል ፖሊሲንግን ለመተግበር የሚያስችሉ ፕሪንስትኖችን፣ አሰራሮችን ከዛ ውስጥ አውጥቶ ፊድ ማድረግ የሚቻልበት ሁኔታዎች ነው ያሉት ማለት ነው። የተሰሩ ምርምሮችን በማዳበር ክፍተት በታየባቸው አካባቢዎች ላይ ትኩረት በማድረግ ባለድርሻ አካላትን ያካተተ ምክክር ማድረጉ የተሻለ ውጤት እንደሚያስገኝ ተነግሯል። ፋይንዲንጎቻችን ላይ ተመርኩዘን ያገኘናቸውን ክፍተቶች ክፍተቶቹን ለመሙላት መሰራት አለባቸው ተብሎ እንደ ሪኮመንዴሽን በተመራማሪዎች የቀረቡ ነገሮች ኦርጋናይዝ ይደረጉና ለየሚመለከተው ክፍል እንዲደርሱ ይደረጋሉ ከየሚመለከታቸው ክፍሎች ጋር ፈርዘር ዲስከስ ይደረግበታል። ስለዚህ የሚመለከታቸው ክፍሎች ለኢምፕሩቭመንት ለሙያቸው ኢምፕሩቭመንት ለአዳዲስ ለሚፈለጉ እንደ ሪኮመንዴሽኑ ማለት ነው አሰራር ማሻሻል የሚፈለግበት ወይም ክፍተቶችን ለይተው መሞላት የሚገባውን ነገር ቀድሞ ማሰብ እንዲችሉ እንዲጠቀሙበት ይደረጋል። የሚከናወኑ ጥናትና ምርምሮች እየተጠናከሩ መሄዳቸው የፖሊስ አገልግሎት ጥራትን ከመጨመር ባለፈ ፍትህን ለማስፈን ከፍተኛ ሚና እንዳለው ተነግሯል። ከወንጀል መከላከልና ከፍትህ አንጻር ከጀስትስ አንጻር የተለያዩ ምርምሮች እየተካሄዱ አሉ። እነዚህ ምርምሮች ለፕራክቲካል ፍትህን ለማስፈን በወንጀል ምርመራ ስራችንም ሆነ በወንጀል መከላከል ስራችን ደግሞ ቀድሞ መከላከል የሚቻልባቸውን ሳይንሳዊና ዘመኑ የደረሰበትን የፖሊስ ሳይንስ መሰረት አድርጎ ሞር የሚያተኩረው የፖሊስ ሳይንስ ላይና ከፍትህ ጋር ተያይዞ የሚሰሩ ስራዎች ላይ ነው። ስለዚህ እነዚህ ስራዎች የበለጠ እየዳበሩ ሲመጡ ከፖሊስ የዕለት ተዕለት ስራ ጋር እየተጎዳኙ ስለሆኑ የፖሊስን ስራ በሚሰጠው ሰርቪስ ዲሊቨሪ ላይ ኳሊቲ አድ በማድረግ የተገልጋዩን እርካታ እየጨመሩ የሚመጡ ናቸው ማለት ነው። ጣናነሽ ሁለት ጀልባን ወደ መዳረሻዋ በምታደርገው እንቅስቃሴ ሁሉ የኢትዮጵያ ፌዴራል ፖሊስ አስፈላጊውን እጀባ እያደረገላት እንደሚገኝ ተገለጸ። መስከረም ጉታ ዝርዝር አላት። የኢትዮጵያ ፌዴራል ፖሊስ የሀገር ሰላምና ደህንነትን በማረጋገጥ የመንግስትና የህዝብ ሀብት የሆኑ መሰረተ ልማቶችን በመጠበቅና እጀባዎችን በማድረግ ከግብ እንዲደርሱ በማድረጉ ረገድ ሀገራዊ ግዴታውን፣ ፖሊሳዊ ተልእኮውን በቁርጠኝነት እየፈጸመ እንደሚገኝ ተነግሯል። እንደ ተቋማችን እንደ ክፍላችን ከላይ የመጣው መመሪያ ተቀብለን ንብረቱን በፈለገው አቅጣጫ የሚፈልገው ቦታ እንዲደርስ ከማድረግ አንጻር ሰራዊታችን ደከመኝ ሰለቸኝ ሲያይል በተቻለው መንገድ ይህን የተሰጠውን አደራ ለመወጣት የበኩሉን አስተዋጽኦ እያደረግን እየመጣን ያለ ነው። ጠናነሽን በማጀቡ ትልቅ ኩራት ነው የሚሰማው። አገራዊ ታሪክ እየሰራ ያለ የዚህ ተሳታፊ በመሆኑ ደስተኛ ነው። በዚህ ላይ ሸለቸኝ ደከመኝ ብሎ አይደለም የሚሄደው፣ በደስታ ነው የሚሄደው ቻለንጅ ያለው ከዛ ጀምሮ በጉሩ እየተጓዘ ነው ያለው ማህበረሰቡ ያው ከኛ አልተለየም። እንዲሁም የተለያዩ ተቋማት እኛ ጋር አብረውን እየሰሩ ስለነበረ ደስ የሚልና ጽናት ያለው ስራ፣ ትንሽ አስቸጋሪ ውስብስብ ቢሆንም እንደማስቸገሩ መጠን ስራችንን በብቃትና በሞራል በመወጣት እስካሁን ድረስ አድርሰናል። እዚህ ደግሞ በመሳተፌ በጣም ደስተኛ ነኝ። ጣናነሽ ሁለት ጀልባ ከመነሻዋ ጀምሮ በምታርፍባቸውና አቋርጣ በምታልፍባቸው የሀገራችን አካባቢዎች ከሁሉም የጸጥታ አካላት ባለድርሻ ተቋማትና ከማህበረሰቡ ጋር ተቀናይቶ መስራቱ ጉዞውን እንዳፋጠነላቸው ተገልጿል። ከመነሻው ጀምሮ የኢትዮጵያ ፌዴራል ፖሊስ ከፍተኛ የሆነ ትብብር ነው ያደረገልን። በተለይ በአዋሽና አዋሽ ሰባት እና በመተሃራ መሃል ከፍተኛ ችግር አለ ተብሎ የሚታስበት የስጋት ኤሪያ ነው። እሱን ቀድሞ ቅኝት በማድረግ እንዲሁም ደግሞ ከመተሃራ እስከ ወለንጪቲ ያለውን የስጋት ኤሪያ ቀድሞ ቅኝት በማድረግና መንገድ ላይ ውጠራ በመስራት ጸጥታ ችግር እንዳይኖር ከፍተኛ ትብብር አድርገው ነው። ህብረተሰቡ ከጎኑ ስለሆነ ያለ ህዝቡንም የኔ ነው ብሎ ስላለ በህዝባዊ ሰራዊታችን ላይ በታላቅ ሞራል ነው በደስታ አሁን እያጀበ ያለ በመቀናጀት በመናበብ የሚችለውን ሁሉ እያደረግን እኛም አሁንም ይህንን የተሰጠና ኃላፊነትና ግዳጅ በብቃት በታማኝነት ለመወጣት ሰራዊታችንም እኛም በቁርጠኝነት እየተወጣ እንገኛለን። የኢትዮጵያ ፌዴራል ፖሊስ የተሰጠውን ሙያዊ ኃላፊነት ተቀብሎ ለጣናንሽ ሁለት ጀልባ ከመነሻዋ ጀምሮ እስከ መዳረሻዋ ድረስ ያለ ድካም በቁርጠኝነት እጀባ እንደሚያደርጉላት የተነገረ ሲሆን የጸጥታ አካላትና የማህበረሰቡ ትብብርም ተጠናክሮ እንደሚቀጥል ተጠቁሟል። የቴሌ ሰራተኞች እንደዚሁ የመብራት ኃይል ሰራተኞች እስካሁን ድረስ ከጎናችን ሆነው አልተለዩንም። እነሱም ከኛ ጋር ያሉ ደካማውን ችግሩንም ሁሉንም በመቋቋም እኛ ጋር ያሉ ነገሮችን አብሮ ለመፍታት እና ሁሉም ያገባኛል በሚለውም እነሱም ጋር ከእኛ ጋር ጥሩ ቁንኝነት እና ጥሩ ቁንኝነት እንደነበራቸው ነው። እስካሁን ድረስ የመጣ ነው ያለ ነው ማለት ነው። በያለፍንባቸው ከተሞች ሁሉም የከተማ ከንቲቦች ተባብረውናል። የፖሊስ ኮሚሽኖች፣ ፌዴራል ፖሊሶች፣ መብራት ኃይል፣ ቴሌኮም በይበልጥ ደግሞ ከኋላ የበትግስት የሚከተሉ ሹፌሮች አሉ እና እነሱን ከልብ ማመስገን እፈልጋለሁ። ከውጭ ሀገራት የሚገቡ ሸቀጦችና ግብአቶች ሰላምና ደህንነታቸው ተጠብቆ ወደ ሀገር ውስጥ እንዲገቡ የፖሊስ ሚና የጎላ መሆኑ ተገለጸ። ሐዋርያው ጳውሎስ ተጨማሪ ያል ነው። ለህዝብና ለሀገር ግልጋሎት የሚውሉ ሸቀጦች እንዲሁም የተለያዩ ግብአቶች በተለያዩ የትራንስፖርት ዘርፎች ተጓጉዘው ወደ ሀገር ውስጥ ሲገቡ እኮ የዓላማ ባላቸው አካላት እጅ እንዳይገቡ ደህንነታቸው በፖሊስ መጠበቁ በአፍሪካ ቀንድ ኢኒሽቲቭ የኢኮኖሚክ ኮሪደር ልማት ፕሮጀክት አማካሪ አማካሪና የትራንስፖርትና ሎጂስቲክስ ሚኒስትር ጽህፈት ቤት ኃላፊ ተወካይ አቶ አብዲሳ ያደታ ታገለጹ ገለጹ። ትራንስፖርትና ሎጂስቲክስ ሚኒስቴር ዛሬም ቢሆን ስንመለከተው ለህዝቡ በትራንስፖርትም በሎጂስቲክስም ዘርፍ አገልግሎት የሚሰጥ ነው። ይሄ አገልግሎት ስሰጥ በሰላማዊ ሁኔታ በተረጋጋ ማህበረሰባዊ ሁኔታ ሰላም በተጠበቀበት ማህበረሰባዊ ሁኔታ ውስጥ ቢሆን የትራንስፖርት ኢንዱስትሪው ቅልጥፍናና ውጤታማነት እየተጠበቀ ነው የሚሆነው በተለይ በባቡር የትራንስፖርት አገልግሎት ከጅቡቲ ጠረፍ ሸቀጦችንና የፋብሪካ ጥሬ እቃዎችን ይዞ ወደ ሀገር ውስጥ ገብቶ አስፈላጊው ቦታ ላይ እስኪደርስ ድረስ የፖሊስ ጥበቃ እንደማይለየው የሚኒስቴር ጽህፈት ቤት ተወካይ ኃላፊው ጠቁመዋል ትራንስፖርትም በመላ ሀገሪቱ ውስጥ በሚያደርገው ከአንዱ ከፌዴራል ወደ ክልሎች በአንድ ከተማ ውስጥ ከአንድ ከተማ ወደ ሌላ ከተማ፣ ከአንድ ክልል ወደ ሌላ ክልል ሜይ ቢ ከኢትዮጵያም ወደ ጎረቤት ሀገር ድንበር ድረስ በሚያደርገው እንቅስቃሴ ውስጥ ሰላማዊ እንቅስቃሴ አስተማማኝ የሆነ ሰላም ኖሮ የሚደረገውም የትራንስፖርት ጉዞና የሚሰጠው የትራንስፖርት አገልግሎት ቀልጣፋና ሰላማዊ ውጤታማ እንዲሆን ከማድረግ አኳያ ፖሊስ ድርሻው ከባድ ነው። ፖሊስ በትብብር በመስራት በመቀናጀትና እጀባ በማድረግ ከሌሎች የባለ ድርሻ አካላት ጋር ተቀናጅቶ በሀገር ኢኮኖሚ ላይ ከፍተኛ አዎንታዊ ለውጥ የሚያመጡ ሸቀጦችን ደህንነት እየጠበቀ እንደሚገኝም ተናግረዋል። በየቦታው እንግዲህ ፍተሻ ጣቢያዎች በሚኖሩበት ጊዜ የጉምሩክ የትራንስፖርትና የፖሊስ ኃይል ፍተሻ ጣቢያዎች ላይም አብሮ እንደሚሰራ እንረዳለን። ስለዚህ ይሄ በተለያዩ የድንበር አካባቢ ከሌላዎች አካባቢ እነኚህ ሶስቱ ኃይሎች አብሮ የሚሰሩበት ሁኔታ ነው ያለው። ከኢትዮጵያ ንግድ ባንክ ተቀማጭ አካውንት ዘረፋ ለመፈጸም ሙከራ ያደረጉ ግለሰቦችን በቁጥጥር ስር አውሎ ምርመራ ማጠናቀቁን የፌዴራል ፖሊስ ወንጀል ምርመራ ቢሮ አስታወቀ። ብርቱካን አስናቀ ዝርዝሩን እንደሚከተለው ታቀርበዋለች። የኢትዮጵያ ፌዴራል ፖሊስ ወንጀል ምርመራ ቢሮ ከኢትዮጵያ ንግድ ባንክ የማይንቀሳቀስ ተቀማጭ አካውንት በርከት ያለ ገንዘብ በዲጂታል ቴክኖሎጂ መንገድ የዘረፋ ሙከራ ስለመደረጉ ጥቆማ እንደደረሰው ገልጿል። ከባንክ ውስጥ ከሰባት ቢሊየን ሰባት መቶ ሰላሳ አምስት ሚሊየን ብር እንደተወሰደበት ያህን ጥቆማ ሰጠን። በዛ ጥቆማ መሰረት ነው እንግዲህ ከተለያዩ ተቋማት ጋር በመቀናጀት አንደኛ የፌዴራል ፖሊስ ወንጀል ምርመራ መርማሪዎችና ክትትሎች የኦፕሬሽን ሰራተኞች ከውጭ ከኢትዮጵያ ብሔራዊ ደህንነትና መረጃ ጋር በመሆን ይህን ጥቆማ እንደደረሰን የጋራ እቅድ አወጣን። ጥቆማ የደረሰው የፌዴራል ፖሊስ ወንጀል ምርመራ ቢሮ የሚመለከታቸውን አጋር አካላት በማካተት የምርመራ ቡድን አዋቅሮ ወደ ስራ መግባቱን የሙስና ወንጀሎች ምርመራ መምሪያ ኃላፊ ኮማንደር አብርሃም ታምራት ይናገራሉ። በዚህ የወንጀል ድርጊት ላይ ተሳትፏላቸው የምንላቸውን ሰዎች በመለየት ወደ ተግባር ነው የገባ ነው። መነሻ ያደረግነውም ይህ ብር የኢትዮጵያ ንግድ ባንክ የንፋስ ስልክ የጥቃት ድርጊት የተነሳበት ከዛ መነሻ በማድረግ ወደ ኦፕሬሽን ገብተን ተጠርጣሪዎችን በመያዝ የመለየ ስራ ተሰርቷል። ወንጀሉን ፈጽመዋል ተብለው የተጠረጠሩት የባንኩ የውስጥና የውጭ ሰራተኞችን ክትትል አድርጌ በቁጥጥር ስር አውያለሁ ብሏል። ፖሊስ አጠቃላይ በዚህ ድርጊት ተሳትፏል የሚባሉ ወደ 39 ናቸው። 36ቱን በቁጥጥር ስር ውለናል። ስለዚህ 36ቱን በቁጥጥር ስር ውለን ምርመራችን አጣርተን ምርመራችንን በሰነድም በሰው ማስረጃ አጠናክረን ይህንን ያለን የወንጀል አፈጻጸሙ ውስብስብና የረቀቀ ሲሆን የተለያዩ ሙያና ኃላፊነቶችን የያዙ በርካታ ግለሰቦችን እንዲሁም ሐሰተኛ ሰነዶችን ለወንጀል ድርጊቱ ድጋፍ ያደረጉ ስለመሆኑ ኮማንደር አብርሃም ታምራት ይናገራሉ። ዩዘር አይዲ የሚያዘጋጁ አሉ። በዚህ ዩዘር አይዲ ተጠቅመው ደግሞ የሚያሰራጫለ ይህን ድርጊት ሲያደርግ ከበር የሚያደርጉ ሙያተኞች አሉ። እንዳይታይ ኖቲፊኬሽን እንዳይደርስ ሂድን የሚያደርጉ ሰዎች አሉ። እስከዚህ ድረስ የተደራጁት ያለ ከመንግስት ስራ ላይ ያሉ የተለያዩ ተቋማትን፣ ባለስልጣናትን፣ ሙያተኞችን ተመልምለው የገቡበት ሂደት አለ። ቢነቃ እንዴት እናደርጋለን የሚል ነገር አቅደዋል። ሶስተኛ፣ ከዚህ ቀደም በፋይናንስ ወንጀል እየሰሩ የነበሩ አሁንም እየሰሩ ያሉ ደላሎች አሉ አብረዋቸው እነሱ ልክ የሌላቸውን ማዕረግ ኮማንደር ነኝ፣ ኮሮኔል ነኝ፣ ጀነራል የሚል እኛ በመንግስት የሚመጣውን የመንግስት ፊልስ አሉ። እዚ ጋ ደግሞ ወታደራዊ የሚሸፍኑ እኛ ያለን ማንኛውም ነገር ከመጣ እኛ ከበር እናደርጋለን ብለው እጃቸውን በማስገባት የሌላቸውን ስልጣን በመጠቀም እና ሀሰተኛ ሰነዶችን በማዘጋጀት ተገልግለው ይሄን ነገር ፍጻሜ ያደርሰውታል። የተፈጸመው ድርጊት ወንጀል ስለመሆኑና የደረሰውንም ጉዳት ያስረዳልኛል ያላቸውን የሰውና የሰነድ ማስረጃዎችን አሰባስብ ያለው ይላል ፖሊስ። እንደተፈጸመው የወንጀል ድርጊት ሊያስረዱ የሚችሉ ብለን የሰው ማስረጃም የሰነድ ማስረጃም ጉዳት የኦዲት ሪፖርት አረጋግጠናል፣ የፎረንሲክ ምርመራዎችንም አድርገናል። ስለዚህ በእኛ ያስከሳል ወይም ያስጠይቀል የሚል ማስረጃዎችን አሰባስበን ያለን። በህዝብና በመንግስት ሀብት ላይ ሊደርስ የነበረን ጉዳት በቅንጅት በመስራትና ፈጣን ምላሽ በመስጠት ሊከሰት የነበረን ኪሳራ ሙሉ ለሙሉ ማስቀረት መቻሉን ፖሊስ ገልጿል። በተደረገው ጠንካራ ምርመራና የመረጃ ስራ ልክ ገንዘቡ እንደወጣ አውቶማቲካሊ መረጃ ደርሰን ይህንም ከባንኩ ጋር በመቀናጀት ብሩ ከወጣበት ቋት ወደ ተላለፈበት አካውንት ወደዛው እንዲመለስ ተደርጓል። አሁን ምንም እንኳ ገንዘቡን በእለቱ ምርመራ ተደርጎ ወይም ደግሞ ስራ ተሰርቶ ባይሆን ኖሮ ይህ 7 ቢሊዮን 735 ሚሊዮን ብር ላናገኘው እንችል ነበር። ግን ፈጣን ምርመራ በማድረጋችን ከብሔራዊ መረጃ ደህንነት ጋር በመተባበር ከኢትዮጵያ ንግድ ባንክ በመተባበር ጠንክረን በመስራታችን ገንዘቡ ጉዳ ሳይደርስበት መልሰናል። የፖሊስ የምርመራ አቅም ከፍተኛ ደረጃ የደረሰ በመሆኑ ዘመኑን የዋጁ ቴክኖሎጂዎችን በመጠቀሙ ምክንያት ማንም ወንጀል ፈጻሚ ከህግ ማምለጥ የማይችልበት አሰራር መዘርጋት መቻሉ ተገልጿል። ማንም ሰው የፈለገውን ተደብቆ ቢፈጽምም አሁን አቅማችን ከፍ ባለበት ደረጃ ነው ያለ ነው። ሌላው ቢቀር ፎረንሲካችን አሁን በአሁኑ ሰዓት በአፍሪካ ውስጥ አንደኛ ነው። በአፍሪካ ውስጥ አንደኛ ነው። አሁን ታክቲካል ብቻ አይደለም ቴክኒካልም እየሰራ ያለን በመሆኑ ማንም ሰው ምንም አይነት ምንም ለጊዜው ሊሸፈን ይችላል እንጂ ከመጠየቅ አይድንም። የምርመራ መዝገቡን በሰውና በሰነድ ማስረጃ ያደራጀው ፖሊስ መዝገቡን ለአቃቢ ህግ በመላክ ክስ ተመስርቶ ተከሳሾቹ በማረሚያ ቤት በመሆን ክሳቸውን እየተከታተሉ እንደሚገኙም ኮማንደር አብርሃም ታምራት አስታውቋል። የተከበራችሁ ተመልካቾቻችን ስለተከታተላችሁን በማመስገን ለዛሬ የነበሩን ወንጀልነክና ፖሊሳዊ ዘገባዎቻችን የእስካሁኖቹን ይመስሉ ነበረ። ቀሪ የፖሊስን ህብረተሰብ መሰናዶቻችን ይቀጥላሉ። በያላችሁበት ጥሩ ጊዜ ሰላምና ደህንነት ለሁለንተናዊ ተጠቃሚነት